ስለዚህ ይ በቃ ሰው መስፈርቱ የሱዙ ነው። ኢድ ሙባረክ ለመላው የእስልምና እምነት ተከታይ የሆናችሁ በአጠቃላይ ኢድ ሙባረክ ብያለው። በመቀጠል እህት ያየሻረላ በአደባባይ ሪጀክት ተደረግሽ። በአደባባይ ቆንጆ እንዳልሆንሽ ተነገረሽ። በአደባባይ ይሄ መላጣ ሰውዬ አሳምኖ ጠብሶ ሚስት ማግኘት የተሳ ነው። ኦንላይን በደላላ ሚስት ፍለጋ የመጣ ወራዳ ሰውዬ በአደባባይ ነው ዲስሪስፔክት ያደረገሽ። አየሽ? ለአንቺም ክብር አልተጨነቅሽም፣ ለቤተሰቦችሽም ክብር አልተጨነቅሽም። ባል ፍለጋ አደባባይ ወጣሽ፣ ባል ፍለጋ ቪዲዮሽን ከፍተሽ ምናምን ነገር በቃ አደባባይ ወጣሽ። ወንድሞችሽ ምንድን ነው የሚሰማቸው? ወንድሞችሽ አንገት ይደፋሉ፣ አባትሽ አንገት ይደፋል፣ እናትሽ አንገት ትደፋለች። ደግሞ እሱም ብሎ ወንድ አይ ባባ ሐቢባዬ እኔ ቆንጆ ሴት ነው የምፈልገው። ግቡና አድምጡት። ምን አይነት ወራዳ ሰው እንደሆነ ማለት ነው። ሴት ልጅ አሳምኖ ጠብሶ ማግባት ተስኖት በደላላ መጥቶ ወደ ደላላ ያቀረበለትን ሴት ደግሞ አቃቅር ሲያወጣ ሪጀክት ያደረገበት መንገድ፣ ቆንጆ አደለችም እኔ የምፈልገው ቆንጆ ነው ምናምን። እህቶቼ ኧረ እባካችሁ፣ ኧረ እባካችሁ፣ ቢያንስ ቢያንስ ለቤተሰባችሁ ባትጨነቁ ለእናንተ ክብር፣ አሁን አንቺ ሪጀክት ተደረገ የተደረግሽዋ ሴት ይሁ የትኛው ባል ነው አንቺን አግብቶ የሚኮራብሽ? የትኛው ባል ነው በአደባባይ በአፍጥምሽ እንድትደፊ የተደረግሽን ሴት አግብቶ ፊውቸር ከአንቺ ጋር በኩራት ወክ የሚወጣ ከአንቺ ጋር በኩራት ለቅሶ ቤት መሄድ፣ ከአንቺ ጋር በኩራት ሰርግ ቤት መሄድ የትኛው ባል ነው? ክብርሽን አደባባይ ላይ አውጥተሽ ተመርጦባት ተመርጦባት ተመርጦባት ሁሉም ሪጀክት ያደረጋትን አገባው የሚል ስሜት ነው የሚሰማው ባልሽ፣ አሁን ፊውቸር የምታገቢው ባል ማለት ነው። ኧረ በእናታችሁ ቶቻችን ለክብራችሁ። ሀቢባ ብር ነው የምታገኘው። ሀቢባ ሽቀላ ላይ ነች። ሀቢባ ቢዝነስ ላይ ነች። ሀቢባ ገንዘብ እየሰራች ነው። በነገራችን ላይ እኔ ለእሷ መመርቃት በልጆቹ አይድረስ በእሷ አይድረስ። ነገ እሷም እንደዚህ አይነትን ነገር ውርደት በአደባባይ በቤቷ ይምጣ። ምን ብዬ ስሜቱ እንዲገባት፣ ሴቶች ሲዋረዱ ወንድሞች ምን ያህል ስሜት እንደሚሰማቸው፣ እህቶች ምን ያህል ስሜት እንደሚሰማቸው በምን መልኩ ነው የምትረዳው? ኦኬ ልጆቿ እንደዚህ አደባባይ ይውጡና ተዋርደው ትይ ብዬ እንዳልመርቅ ልጆቿ ምን አደረጉ? እንደው ፈጣሪ የሚቀጣበትን መንገድ ያገኛል። ሀቢባን ሲቀጣል ያሳየኝ ለእኔ ሀቢባን ሲቀጣ ሀቢባን ስትዋረድ ያሳየኝ። ራሷን፣ ልጆቿን አለ ቤተሰቧን አይደለም፣ በራሷ ያሳየን። የስንቱን ቤት ነው አንገት የምታስደፊው? ስንት ቤተሰብ ነው አንገት የምታስደፊው? አንቺ ሀቢባ የምትባል ወራዳ፣ በጣም ትገርሚ ያለሽ በጣም በጣም ነው ምድገርሚ። ሴቶችስ አብዳቸዋል ያደ እሱም ብለው ወንድ ቆለጥ መኖር አለመኖሩን ራሱ እጠራጠራለሁ። ቢኖርህማ በዚያ ያህል ደረጃ ራስን ዝቅ አድርገህ ደላላ ቤት ሄዳ ሚስት አትፈልግም። ሰራተኛ እየፈለክ እኮ አይደለም ሚስት ነው እየፈለክ ያለው። ጥበስ ከዛም በኋላ አግባ። በምላስህም በምንህም አሳምን፣ በምላስህም በምንህም እምልህ አሳምንና አግባ። ምን አይነቱ ነው በእናታችሁ